ሰላም ሰላም፣ እንዴት ናችሁ? እንደምናላችሁልኝ ወደ ያዲ ፋሚሊ ቤተሰቦችን እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ ያዲ ፋሚሊ በሰላም መጣችሁ እያልኩኝ፣ ዛሬ ደግሞ በቀጣይ ባልኳችሁ መሰረት እንግዲህ የቦስተን ጉብኝቴ እንደቀጠለ ነው። ዛሬ ደግሞ የሀርቫርድ ናቹራል ሂስትሪ ሙዚየምን በዛው ጎብኝቼ ነበር እና ጎብኝተን ነበር፣ ወደዚያ ከቤተሰብ ጋራ እንግዲህ፣ በጣም በጣም የተገረምኩበት የተደነቅኩበት የሃርቫርድ ናቹራል ሂስትሪ ሙዚየም፣ በጣም በርካታ ነገሮች የሚገኙበት ታሪካዊ የሆነ የእውነት ከታሪካዊ በላይ በተፈጥሮ በቃ ተፈጥሮ የእግዚአብሔርን ስራ የምትገረሙበት የምትደነቁበት በጣም ተገርሜ የተደነኩበት ቦታ ነው። በጣም ልዩ ልዩ ልዩ የሆነ ቦታ ነው። እነሱም ደግሞ በጣም በቃ የእግዚአብሔርን ድንቅ ስራ የሆነውን ነገር በሚገርም ሁኔታ በሚያስደንቅ ሁኔታ በእያንዳንዱ ነገር ተቀምጦ ሳየው የእውነት በቃ የእውነት የእውነት በቃ እንደዚህ አይነት ነገር ሳይ በጣም ነው ደስ የሚለኝ እና በጣም ነበር የተገረምኩት በጣም ነበር የተደነኩት። እንደው በቃ መቼ ጎብኝቸው ከጨረስኩ በኋላ እንደዚህ ደግሞ ለፋሚሊ መቼ በቃ ሼር አድርጌ ብዬ በቃ እንዲሁ ኤዲት ለማድረግ ጊዜዎች በጣም ቢጣበቡም ግን ደግሞ ይኸው ጊዜው ደርሶ ፓርት ቱ ማለት ነው እንግዲህ ሁለተኛ ቀን የባለፈው ባለፈው አንደኛው ክፍል አንድ ላይ ቀደም ብሎ የሃርቫርድ ዩኒቨርሲቲን ጎብኝተን ነበረ። እንዲሁ ደግሞ ቀጥለን ደግሞ የሃርቫርድ ናቹራል ሂስትሪ ሙዚየም ማለት ነው እንግዲህ በውጭ ዓለም ላይ በጣም የተለያየ ሙዚየሞች በጣም ስርዓቱን በጠበቀ ተፈጥሮን ሁሉ ነገር በቃ ባካተተ መልኩ በልዩ ሁኔታ አድርጎ ተቀምጠው ብዙ ሰዎች ገብተው የሚጎበኟቸው ሊጎበኟቸው የሚችሉ ከጉብኝት በላይ ልንማርባቸው ተምረንባቸው ደግሞ ልንደነቅባቸው በጣም የምንችል የሙዚየም አይነቶች በቃ ናቸው ያሉት እና አንዱ ከተገረምኩ እኔ በእውነት ብዙ ሙዚየሞች ያለው በተለይ ልጆች እረፍት በሚሆኑበት ጊዜ እንዲሁም የረፍት ጊዜ ሲያጋጥመን ቤተሰብ ከልጆች ጋር አብሮ የሚያሳልፈው አንዱ የተለያዩ ታሪካዊ እንዲሁም ደግሞ እንደዚህ ያለ የሃርቫርድ ናቹራል ሂስትሪ ሙዚየም በጣም ልዩ ነው፣ የእውነት ማለት ነው። በዛ ውስጥ ሁሉ ትደነቃላችሁ፣ ትገረማላችሁ። እኔ ተገርሜ ተደንቄ በቃ ነው የቀረሁት ነው የምላችሁ። በእያንዳንዱ ቦታ በገባው ቁጥር በቃ እየቆምኩ እየተገረምኩ ፖዝ እያደረጉ በሚል ደረጃ በቃ ነበር እየገባው እየወጣው የነበረው ልጆችም እንደምትያቸው እያዩ አንዱ ከአንዱ በጣም ብዙ ህዝብ ነው የሚጎበኘው፣ በጣም ከየአለማቱ በአጋጣሚም በሆነ በቃ እዚ ሀገር ልሂድ ብላችሁ ስትሉ እንደው ከአንድ እስከ አስር ካለ ውስጥ እንደው ከአንድ እስከ ሶስት ባለው ደረጃ ላይ የሚቀመጥ የተቀመጠ እንድትጎበኙት በጣም ኢንካሬጅ የሚያደርጓቸው ወይ ደግሞ ይህንን ብላችሁ ሰርች ስታደርጉ የምታገኙት ነው። እና ሄጄ በማየት በጣም የተደሰትኩበት ቦታ ነው። የእውነት ይሄ የምናያቸው ቦታ ሁሉ በቃ ናቹራል በቃ የተፈጥሮ በቃ ሂስትሪ የተፈጥሮ ታሪክ ደግሞ ሙዚየም እንደመሆኑ በቃ ብዙ የተፈጥሮ ነገሮች እንዲህ ማለ እንደዚህ ማለ እንዲህ መሄድ ነው እንዲህ ብላችሁ እስክትሉ ድረስ ከምታውቁት በላይ ድንቅ የሆነው የእግዚአብሔር የእጅ ሥራዎችን አይቼ የተገረምኩበት የተደነቅኩበት ነው። እውነት እግዚአብሔር ጥበብና እውቀትን ለሰዎች ይሰጣል እና አይተህ እንኳን ባታ ደንቀኝ ይላል አንድ ስፍራ ላይ የእግዚአብሔር ቃል ላይ እና በቃ በማየት ተፈጥሮም በማየት ታደንቀኛለህ ይላል እና በቃ ይህንን ማን ሰራው ብላችሁ ስትሉ በጣም የምትገረሙበትና የምትደነቁበት የሚሆንበት አጋጣሚ ያለና እኔ የእውነት በጣም እንደዚህ ያለ ነገር ሳይ በጣም ነው የምገረመው በጣም ነው የምደነቀው። የእውነት በቦስተን አካባቢ ያላችሁ የእውነት ማለት ነው ይህንን ቪዲዮ አጋጣሚ ብታዩት ድንገት እንኳን እዛ አገር እየኖራችሁ አንዳንድ ጊዜ በያለንበትም ሀገር ብዙ የተለያዩ ሙዚየሞች ኖረው ግን ሄደን ጊዜ ባለመስጠት ሄደን ባለመጎብኘት በተለያየ አጋጣሚ የሚያመልጡ ነገሮች አሉ። ግን ስንሄድ ብዙ የምንማርባቸው ብዙ የምንደነቅባቸው በጣም በቃም ከምንጠብቀው በላይ የምንታደስበትም ሆነው የምናገኝባቸው አጋጣሚ አለና በዚህ አጋጣሚ እንደዚህ እንደ በውጭ ዓለም ላይ በተለይ እንግዲህ አሁንም ደግሞ እኛ ሀገር ላይ ደግሞ የተለያዩ ነገሮች ጅማሬዎችን ብዙ እያየን ነው ወደፊት ደግሞ በእኛም በሀገራችን እንደዚህ ያሉ ነገሮችን ብዙ እንደምናገኝ ተስፋ አደርጋለሁ ማለት ነው። እና በጣም ከገረሙኝ ከደነቁኝ ቦታዎች አንዱ ከጎበኘሁትኝ ይሄ የምታዩት የሃርቫርድ ናቹራል ሙዚየም ናቹራል ሳይንስ ሙዚየም በጣም ናቹራል ሂስትሪ ሙዚየሙን በጣም ስጎበኘው የእውነት ማለት ነው በቃ አንድ በቃ በጣም ከተደሰትኩበት አንዱ ብዬ በሚል ደረጃ በቃ ብዙ በቃ በተለያዩ የምናያቸው የምናውቃቸው በቃ የተፈጥሮ ብለን ስንል ከቤት እንስሳ እስከ ደግሞ እንደዚሁ ደግሞ የዱር አራዊት እንደዚህ በቃ በውጭ ብለን እንላቸው እንደዚህ በተለያየ ነገረ በናሽናል አላለ እንደዚ እንስሳቶች የምናይባቸው ያሉ ነገሮች ከዛ በተለየ መንገድ ደግሞ በሚገርም በሚደንቅ ሁኔታ ደግሞ እንዴ እነዚህም ነገሮች አሉ፣ እንዴ ይሄ እንደዚህ አይነት አለ እንዴ ብለን በትምህርትም በቀለምም ከምናቀው ከአይተን ከምናቀው ውጭ ብዙ ነገር ልናይበት የምንችልበት እና ያየሁበት የተገረምኩበት ደግሜ ደግሜ የእውነት እድሉን ገጥሞኝ በድጋሚ ብሄድ ወደዚህ ስቴት ደግሜ ባየው የማይሰለቸኝ እዛ ደግሞ ብኖር ደግሜም እየሄድኩ ባየው የማይሰለቸኝ ቦታ ሊሆን ይችላል ብዬ ከማስበው ቦታ እና የምገምተው ቦታ ነው እና በጣም ልዩ ነው። የተለያዩ እነዚህ የምታያቸው አትክልቶች ናቸው፣ ሪል ናቸው። ሪል ናቹራል በቃ የተፈጥሮ ሂስትሪ ሙዚየም አይደለም የተፈጥሮና የተፈጥሮ ነገር ብቻ። እያንዳንዱ አልባሳት በሉ እንደዚህ ጌጣጌጥ በሉ እያንዳንዱ ነገር ከተፈጥሮና ከተፈጥሮ በቃ ከኔቸር ናቹራል በቃ ከተፈጥሮ የሆኑ ነገሮች ግብአቶች የሚዘጋጁ ሁሉ ነገር ማለት ነው። በቃ ሰው ሰራሽ እንላለን የሆነ ነገር ሰው ይሰራው ብንልም በሀንድ ሜድ በቃ በእጅ ስራም ቢሆን ግን እያንዳንዱ ድንጋው በሉት እንቁ በሉት ሁሉ ነገር ግን ከተፈጥሮ ነገር ተገኝቶ የሚዋብበት የሚደመቅበት በቃ ሰው የሚደምቅበት የሚዋብበት ነገር ሁሉ የሆነበት በአንድ ቦታ ማለት ነው። የሰው አመጣጥ በቃ የእውነት ማለት ነው። በቃ እያንዳንዱ ነገር የተለያየ አንድ ዘር ብላችሁ ስትሉ በቃ ለምሳሌ አሁን እኛ ሰዎች ብለን ስንል ነጩ፣ ጥቁሩ፣ ቀዩ ምን ብለን እንደምንለው ሁሉ እንደዛው ደግሞ በተለያየ በቃ እንስሳቶች ብለን ስንል የተለያየ ጌጣጌጥ ስንል ከጌጣጌጥም የተለያየ አይነቶች በቃ እያንዳንዱ ነገር አንዱ ከአንዱ ይሄኛው በቃ ከዚኛው ይሄኛው ከዚኛው ብላችሁ በምትሉት ደረጃ የምታዩበትና ያየሁበት እና የተገረምኩበት የተደነቅኩበት ነው። በጣም ነው የሚገርመው። እውነት እየደጋገምኩ ተገረምኩ ተደነቅኩ ካልኳችሁ ስለተገረምኩና ስለተደነቅኩ ነው። እና እናንተም ቪዲዮ ስታዩት እዩትና ተገረሙ፣ ተደነቁ። እዩት እዩት፣ እንዴት በቃ የሚገርማችሁ ነው። እነዚህ ሁሉ እንስሳቶች ደርቀው የተቀመጡ ናቸው። ናቹራል ሙዚየም ናለ ሙዚየም ማለት በቃ ራሳቸው በአካል ልክ እንደዚህ ያሉ ነው የሚመስሏችሁ ማለት ነው፣ እንስሳቶቹ ማለት ነው። እንዲታቸው በቃ ልክ ነፍስ ያላቸው ወይ ሕይወት ያላቸው እስኪ መስላችሁ ድረስ በቃ ይሄ ሁሉ በቃ በምድር ላይ ይሄ ሁሉ እንሰሳት አለ ወይ በቃ ብላችሁ የእግዚአብሔርን ስራ ደግሜ የምላችሁ የምትገረሙበት የምትደነቁበት በቃ በማለት ደረጃ ማለት ይቻላል። እነ ጭላዳ በሉት እነ በቃ የአዋፍ ዘሮች በሉት በቃ ምኑ ቅጡ ብዬ ልንገራችሁ። እና ሌላ በጣም የሚገርመኝ ነገር ከስር ከስራቸው የሚገኙበት እንስሳቶቹ የሚገኙበት አገር ከስር ይጽፉታል። እና ለበጣም ቪዲዮን ትንሽ ሰዓት በጣም እጅግ በጣም ስለወሰደብኝ በደንብ ሳንትኖችን ብቀርጻቸው ሞር እልፍ እልፍ ሲሆን በደንብ ላይታያችሁ ይችላል። በጣም ይቅርታ። ያንዳንዱ እንስሳቶቹ የሚገኙበት አገር ያሉበት ሀገር የተገኙበት ሀገር እየተደረገ ይሁን አሁን ይሄ እንግዲህ እንደ ዋልያ ነገር ነው አለኛ ሀገር ያለ ልክ በቃ እያንዳንዱ ያለበት ከአፍሪካ ሀገር ከሆነ የአፍሪካ ሀገር ከተለያየ ዓለም ሀገራት ከየተገኙበት ከያሉበት ቦታ ላይ ሆኖ ያንን አገራቸውን ታሪካቸውን እየተጻፈ እንደዚህ በምታዩት መልክ ነው እንስሳቶቹ አጠገብ ቁጭ የሚለው በቃ ሂስትሪ፣ ስትፈልጉ እንደ አንድ ሃርቫርድ ናቹራል ሂስትሪ ሙዚየም እንደ ሙዚየም እንደመሆኑ ታሪክን የምታገኙበት፣ ታሪክን የምታውቁበት ደግሞ የተፈጥሮ ብላችሁ ደግሞ ስትሉ ደግሞ በቃ የእግዚአብሔርን ድንቅና እጅ ስራዎች አይታችሁ የምትገረሙበት፣ የምትደነቁበት ማለት ነው። እንግዲህ እዚህ ጋር እንደምታዩት ከላይ በጣም ትልቅ እንግዲህ በዚህ ሰዓት ላይ በዚህ ምድር ላይ በቃ የሌለው ዳይኖሰር አጽሞች አሉ። የተለያዩ በቃ ሪልና ሪል በቃ ትክክለኛ የተፈጥሮ በቃ የሆነ የሙዚየም የሃርቫርድ ናቹራል ሂስትሪ ሙዚየም በጣም ስላየውት ደስ ብሎኛል። ተመልከቱት፣ አሁን ይሄንን እዩዋቸው። አንድ ላይ የሚኖሩት እንስሳቶች በአንድ ቦታ የሚገኙበት ቦታ አንድ ላይ ማለት ነው። እንግዲህ ይህንን እነዚህን ያሉ ነገሮችን በናሽናል ናችራል በናሽናል ጂኦግራፊ ላይ ብዙ ጊዜ የምናያቸው እናያቸዋለን። የተለያየ እንደዚህ ተቀርጸው ማለት ነው ናሽናል ጂኦግራፊ ላይ አይደል። ግን ደግሞ ሄደን ደግሞ እንደዚህ ስናያቸው የሚገርመው እዛ ላይ ካየሁት ውጪ እኔ ደስ ይለኛል እንደዚህ አይነት ነገሮች ማየት ማለት ነው። እና በጣም ነው የተገረምኩት። እንግዲህ ጋር ደግሞ ተመልከቱ፣ የአዋፍ ዘሮች ናቸው ይዋቸው ጉድ ነው የምትሉት። እኛ በቃ በቁጥር የምናውቃቸው አዋፎች ሊኖሩ ይችላሉ። እኔ በራሴ ነው የምለው፣ ግን ለካ እልፍ አላፍ አዋፋት በቃ ብላችሁ ተገርማችሁ ተገርማችሁ የሚገርማችሁ የሚደንቃችሁ ማለት ነው ያቸው እነዚህ ሁሉ እንግዲህ በራሪ እንስሳት ይባላሉ። እንግዲህ በራሪ እንስሳቶች ናቸው። በጣም ከቁጥር ስፍር የላቸውም። ቁጥራችሁ አትጨርሷቸውም። እያንዳንዳቸው ይሏቸ ይህን ቀይ ዶሮ ዩት፣ በጣም ነበር ጊዜ ወሰድኩበት እኛ አገር አለ ዩት ማለት ነው። እንደገና ሌሎቹ ማለት እሱም አንድ ላይ አብሮ ካለበት ቦታ ማለት ነው። በየሄድኩበት እየቆምኩ እየተገረምኩ እዚህ ጋር የምትመለከቱት የእንትን ነው በርድ በርድ ኦፍ ወርለድ ይላሉ። በአለም ዙሪያ የሚገኙ የአህዋፋት ዘሮች ይላሉ። እዛ ላይ ማለት እያንዳንዱ በቃ በታሪካቸው ታሪካቸው አንድ ላይ የተደረገ ተቀምጦ ተጽፎ ነው ያለው ና ከዛ የሚገኙበትም ሀገር አንድ ላይ ተጽፎ ነው የምናየውና የምናገኘው ማለት ነው። በቃ ታሪክም እናውቃለን፣ ተፈጥሮንም እናደንቃለን። ተፈጥሮን ስናደንቅ እግዚአብሔርን እናደንቃለን ማለት ነው። ከዛ እንግዲህ ወደ ውስጥ ደግሞ ባለቤቴ ስቲን ያላየሽው ቦታ አለ እያለ ይዞኝ እየገባ ነው ማለት ነው። ያውቃል እንደዚህ አይነት ነገር በጣም ኤክሳይትድ ነው የሚያደርገኝ። በጣም በቃ እኔ ስደሰት እሱ ራሱ እሱም በጣም ነው ደስ የሚለው፣ ደግሞ የእኔ መደሰት በጣም በቃ እኔ እኔ እያለ ነው እየወሰደኝ ወደ አንድ ወንድ ቦታ በቃ ተከፋፍለን ገብታችሁ ክፍሎቹን አጨርሷቸውም። አንዱ ክፍል ገብታችሁ የገባችሁ ሁሉ አይመስላችሁም፣ እንደገና ደግማችሁ ሌላ ቦታ ልትገቡ ትችላላችሁ፣ ወይዛው መልሳችሁ ልትገቡ ትችላላችሁ። በቃ በጣም ነው ልጆችም ደስ ያላቸው፣ እኔም ደስ ያለኝ ማለት ነው ዩት አንድ ላይ በአንድ ቦታ የሚገኙ የ ዱር አራዊት ነው የሚባለው የጫካ እንስሳቶች እንደዛ አይነት ማለት ነው። አንድ ላይ ደግሞ እንደዚሁ ደግሞ የቤት በቃ ሁሉም ሁሉም በየስ ቦታቸው በአንድ ላይ የሚገኙ ማለት ነው። እዚህ ጋ አህያ አለ እንደገና ደግሞ የተለያየ የሜዳ አህያ እንደዚሁም ደግሞ በኛ ሀገር ላይ ያለው ዋልያ ሚዳቆ ምናምን እንግዲህ በጣም ከምናውቀው ቁጥር ስፍር በላይ የሆነ በጣም በቃ ብዙ ማለት በሕይወት የሌሉትን ደግሞ አጽማቸው ተገኝቶ እኛ ሀገር አሁን እንዴት ነው የሰው ዘር መገኛ ተብሎ ለሚባለው ሁሉም የየራሱ ታሪክ ታሪክ ያለው ተቀምጦበት ነበር ጊዜ በጣም ረጅም እጣ አይደሉም አንዱ ክፍል ከብታችሁ አንዱ አንዱ ክፍል ከብታችሁ አንዱ ሰርታችሁት አትጨርሱት አይታችሁት አትጨርሱት ነው የምላችሁ እዛ በቃ እየደጋገመ ነበር ወደ አንድ ቦታ ወደ አንድ ቦታ እየመደረግን እንገባ የነበረው የምናይ የነበረው ማለት ነው እናንተም አይታችሁ ኢንጆይ አድርጉ ደስ ይበላችሁ በተለይ ወደ ቦስተን እንግዲህ የመጀመሪያ የአሜሪካን ስቴት የመጀመሪያው ሁሉ ነገር በአሜሪካን ታሪክ የመጀመሪያ ሁሉ ነገር ያለበት ማለት ነው። ይሄም የሃርቫርድ ናቹራል ሂስትሪ ዩኒቨርሲቲ እንደዛ የመጀመሪያ ነው እና እዛ አካባቢ ያላችሁ እንዲሁ ደግሞ ቫኬሽን አጋጣሚ ብትሄዱ ሄዳችሁ እዩትና፣ እንደ ተገረሙ ተደነቁ፣ በእግዚአብሔር ስራ ብዬ እላችኋለሁ። እኔ ተገርሜ ተደነቄ በቃ ልጨርስ አልቻልኩም። በውስጤ ሁሉ ነፍስ አስቦ የነበረው ከተመለስኩ በኋላ ይህንንማ ለቤተሰብ ሼር ነው ማደርገው ብዬ ነው ወደ እናንተ ጋር ሼር ያደረግኳችሁና አይታችሁ ተገረሙ ተደነቁ በእግዚአብሔር ስራ። ይህም አለ እንደዚህም አለ። ቪዲዮ በጣም እንዳይረዝም በጣም ፈጠን ፈጠን አድርጌ ነው ኤዲት ያደረግኩትኝ እና በዚህ መልክ እንግዲህ አመጣጥኜ እናንተንም እንዳይሰለቻችሁ ብዙ ሰዓትም እንዳይወስድባችሁ በዚህ መልክ ወደ እናንተ ጋር እንግዲህ ሼር እንድትዝናኑበት ኢንጆይ እንድታደረጉበት ማለት ነው። ከመዝናናት በላይ ደግሞም እንድትሆኑበት እንድታመሰግኑበት የእግዚአብሔርን ስራ ይታችሁ እንድትደነቁበት ብዬ ላችኋለሁኝ። በጣም ልዩ ነው። የእውነት በጣም ነው የምትዝናኑበት። የሃርቫርድ ናቹራል ኢስትሪ ሙዚየም ጉብኝቴ ወይ ደግሞ ጉብኝታችን ይህንን ይመስላል። በጣም ልዩ ነበረ እየደገምኩኝ አንዱ ከአንዱ አንዱ ከአንዱ ቪዲዮ ከደጋገመባችሁ፣ በቃ አንዱ ቦታ ይገባን መስሎን፣ አንዱ ቦታ በጣም ብዙ ክፍሎች ነው ያሏቸው። ወደ አንዱ ቦታ እንገባለን፣ ወደ አንዱ ቦታ እንወጣለን፣ ወደ አንዱ ቦታ እንገባለን፣ ወደ አንዱ ቦታ እንወጣለን። እያንዳንዱ የውሃ በውሃ ውስጥ የሚገኙ እንስሳት በቃ ምን ቀረ፣ በቃ እንዳለ ማለት በአራተኛ በአምስተኛ ቀን የተፈጠሩ አላለ በቃ እንደዚህ እንስሳቶች ያለውለ በቃ እግዚአብሔር በዚህ ቀን ይህን ፈጠረ፣ እንስሳትን ፈጠረ። በዚህ ቀን ደግሞ በውሃ ውስጥና ከምድር በታች ግን የሚኖሩትን ፈጠረ ምናም በሚለው በቃ እያንዳንዱን ነገር እያሰባችሁ እያስታወሳችሁ ሁሉን ነገር በአንድ ቦታ የእግዚአብሔርን የእጅ ስራ የምታዩበት የምትገረሙበት፣ የምትደነቁበት ቦታ ነው፣ የእውነት ማለት ነው። እግር ጥሏችሁ ቦስተን ላይ ከተገኛችሁ የሃርቫርድ ናቹራል ሂስትሪ ሙዚየምን ሳትጎበኙ ሳታዩ በጭራሽ እንዳታስቡት ለመመለስ በዚህ አጋጣሚ ላለሁኝ። እንግዲህ እኛ በጣም ተደንቀናል፣ ተገርመናል በእግዚአብሔር ስራ። ሁሉን የሚያደርግ ሁሉን የፈጠረ እሱ ነውና እኛ በጣም ተደስተናል። እግዚአብሔር ቢፈቅድ ብንኖር በሌላ ደግሞ በአዲስ ስራ እስክንገናኝ ድረስ በያላችሁበት ሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ። ባባይ